የምትመለከቱት ወገኖቻችን ይሄ የጀመርነው ቤት ከዚህ በፊት በሶሻል ሚዲያ እንደለቀቅነው ቦታው ምድረበዳ ነበረ። ጅምር ደሞ ቤት አሳይተናችሁ ነበር። ይህን የሚሽነሪ አንደኛ ወኝታ ቤት ነው የሚሆነው። አራት በሰባት ነው በተመለከታችሁት ከእስኬለተኑ እንጨቱን ወደ ልስን ስራ ውስጥ ገብተናል። ልስኑን በዚህ መልክ ወስደናል።

እሱን እንደዚህ ካደረግን በኋላ የኮርኒሽ ስራ ይቀረናል። ጥቂት የማጠናቀቂያ የማጠናቀቂያ ስራዎች ይቀሩናል። ቀጥሎ ወደ ሊሾ እንገባለን። እነዚህ ቤቶች ከጨረስን በኋላ፣ ይሄኛው ሁለተኛው የሚሽነሪ ቤት ነው። ይሄ ሮቶ ውሃ የምናጠጣበት ነው። አካባቢ ላይ ብርቀት ስላለ በረሃ ስለሆነ ውሃ ችግር አለ። ውሃ ማጠናቀቢያ ያደረግነው ሁለተኛው ሚሽነሪ ቤት ይሄን ይመስላል። ይሄ ደግሞ የጸሎት

የኳይሮች መዝሙር የሚያጠኑበት ወደ አገልግሎት ከመግባታቸው በፊት ጸሎት የሚያደርጉበት ቤት ነው። ይህንንም በተመሳሳይ ደረጃ ላይ ያለው እዛ ጋ እንደገለጽኩት የኮንክሪት ላይ ማጠናቀቂያ ስራዎች ይኖራሉ። እነዚህም ቤቶች ከጨረስን በኋላ ቀጣይ ስራ የሚሆነው ወደ ቸርች ነው። ቸርች አገልግሎት ውስጥ እንገባለን። እዚ ያለውን ነገር ደግሞ በቀጣይ ቪዲዮ ማሳያችሁ ይሆናል። አብራችሁንም

አሁን የምገኘው ከአዲስ አበባ ዘጠኝ መቶ ስልሳ ኪሎ ሜትር ለዳሰነች ኦቾሎች ነው የምገኘው። ተብዙ ጣሞዝ ነው። እግዚአብሔር ስለ ሁሉ ሁሉ እናመሰግናለን። ይህ የምታዩት የማምለኪያ አዳራሽ ነው። በበረሃ በምድር በዳ ላሉ ወንድሞቻችንና አቶቻችን የእግዚአብሔርን ቃል የሚሰሙበት የሚማሩበት፣ እንደገና ደግሞ ጌታን በአንድነት የሚያመልኩበት ስፍራ ነው እና የማምለኪያ አዳራሹ ስራ እዚህ ጋር ደርሷል።

የምታዩት መልኩ ተዋቅሎ ተመቶ እያንዳንዱ ነገር በተገኘው ሪሶርስ የሚደረገው ነገር ተደርጎ በምታዩት መልክ ቆሟል። እና ግን ይሄ ከተደረገ አሁን አንድ ዓመት ሊሞላ ነው። ለምን ይሄ እጭቃ መመረግ አለበትና መለሰን አለበት።

አሸዋ ግርፍ ያስፈልገዋል። ካልሆነ በጣም በረሃ ስለሆነ እና በጣም ከፍተኛ ፀሐይ ስላለ እንጨት ይጣመማል፣ እንጨት ይደርቃል። ግን ደግሞ ጭቃ ቢያገኝ የበለጠ ጠንካራ ቤት ይሆናል ማለት ነው። በምታዩት መልኩ የውሃ ልክ ያለው መሰረት የተደረገለት ቤት ነው እና በዚህ መተን ይህንን ስራ ለማየት ደግሞ መንፈሳዊውን ስራ ለማከናወን

እንመላለሳለን። እንደምታውቁት ሚሽነሪዎቻችን እዚህ ያሉ ከኋላ ቅድም የተመለከታችሁት መልኩ ከኋላ ያሉ ሁለት የሚሽነሪ ቤቶችና ቢሮ ተለስኗል በጭቃ። ጥሩ ደረጃ ላይ ይገኛል። እና ይህን ቤት መጨረስ አለብን። እዚህ የመጣ ነው። ሁለተኛ ዙር የውሃ ጥምቀት የሚያደርጉ ወንድሞችና እህቶችን በአብ በወልድ በመንፈስ ቅዱስም ለማጥመቅ ያዘዘውን ሁሉ እያስተማረን ደግሞ ደቀ መዝሙር ለማድረግ እየተጋ ነው። እግዚአብሔርን ስለ ሁሉ በሁሉ እናመሰግናለን።

ከዚህ በኋላ ባለው ጥሪያችን መሰረት ከስክሪኑ ላይ በምትመለከቱት አካውንት የሚያስፈልገንን ነገር በማድረግ ይህን ቤት እንጨረስ። የሚያመልኩበትን ቤት እንዲያመልኩበት እናድርግ። እኛ ያለንን ነገር ሁሉ እዚህ ላለው ትውልድ በማድረግ ላይ ነው ያለ ነው፣ እየተጋነለ ነው። እግዚአብሔር በነገር ሁሉ ይርዳን። በቸር ስራ ተረፉ ልላችሁ ወዳለሁ። እረኛ ቢንያም ዘነበ ነኝ።